ይሄን የመሰለ እንጀራ ጋግራችሁ እንድትበሉ ማለት ነው። ተመልከቱት ማለት ነው። እንጀራ ወፈር የሚያለቅ ሳሳ ያለ እንጀራ ሲያምራችሁ ማለት ነው። ሰርታችሁ ማብላት ትችላላችሁ ማለት ነው። አሁን የእንጀራ ጋገሩ አሳያችኋለሁ ማለት ነው። አቦካከቱንም አሳያችኋለሁ፣ እነግራችኋለሁ። የዱቄቱንን የምትጠቀሙትንም እነግራችኋለሁ ማለት ነው። ስለዚህ ቻናሌን ግን ሼር ላይ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ላይክ አድርጉት ማለት ነው። አስታወሳችሁ አላ ሰብስክራይብ ስታደርጉ ደግሞ ደውል ላይ አድርጉት ማለት ነው። እንዴት እንደምናቦካውንም ነግራችኋለሁ፣ ግን አብኩቻ ያለው ማለት ነው በቀላሉ ታቦክተታላችሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ተወያየን ያለው እግዚአብሔር ይመስገን። ይሄን እንጀራው ማለት ነው እንደዚህ ሊጡ፣ እኔ ግን እንደዚህ ምጋግረው ማለት ነው ትንሽ ሳሳ ያለ እንጀራ ስለምወደ ነውና ትንሽ ሳሳ አደረግኩት ማለት ነው። እናንተ እንደፈለጋቸው መጋገር ትችላላችሁት ማለት ነው። ይሄ የሶስቱ ቀን ቡኮ ነው ማለት ነው። በጣም ቡኮ ወቶለታል ማለት ነው። በሶስተኛ ቀን ነው ሊጡ። በዚህ ምንትናን እያወቃሁ ማለት ነው። በዚህ ባሊ ማውጣት ትችላላችሁ፣ በድስት ማውጣት ትችላላችሁ። ይሄ ምንድነው እንጀራ አልወጣልንም እንጀራ አያምርልንም እንዴት ነው የምናጋግረው የምትሉ ልጡ ዱቄቱ ምን ታረጋላችሁ? ይሄ ፓስታ መኮረኒ ምናምን ምን ሰራበት ሲኒ ፍሪን አለ አይደለ? እሱ ላይ ዱቄቱን ተጨምሩትና ፍሬን ውስጥ ትከቶታላችሁ። ፍሬን ውስጥ ሲከቱና ዝም ብላችሁ ታማስላላችሁ፣ ማለት እዛ ውጭ ታረቡታላችሁ ለ15 ደቂቃ ንያክል ማለት ነው። ከዛ እዛ ላይ ትሆን የማራር ነገር ስለ ታወጡና ግልበት ገልበት ገልበት ገልበት ገልበጥ ታደርጉና መልሳችሁ ትከቶታታላችሁ ማለት ነው። ከዛም በኋላ ታወጡና ውጭ ታስቀምጣላችሁ። ከቀሰቀስ በኋላ በነጌቷ ዛሬ እንዳያረጋችሁ በአናጋሪስም ሊሆን ይችላል። ቀን ጠዋት ላይ እንትና ካላችሁት እንትና ማለት ትችላላችሁት ማለት ነው። ከዚያም በኋላ ታወጡ ታወጡና ናፍታችሁ እርሾችሁን ደግሞ ከመጀመሪያ ቀን አድርጋችሁ እርሹን አቡኩት። ከዚ እርሾ ካደረጋችሁት በኋላ እንትን አትሉታላችሁ። መቶ ተመልክተውን ይሄን እንጀራ ምን የመሰለ እንጀራ ነው እየወጣ ማለት ነው። እንጀራ ደግሞ በደንብ መብሰል አለበት። ሎ ሎ ሎ አታወጡ ቶሎ ስታወጡ ምን ይሆናል? ልጥልት ይላል ማለት ነው፣ እንጀራችሁ ማለት ነው። ይሄው እንጀራዬ ይሄን የመሰለ እንጀራ ወጥተዋል ማለት ነው። በጣም ነው። ዱቄቱን እናሳያችኋለሁ። ዱቄቱን የምትጋግሩ ይኸው፣ ከኋላውም ተመልከቱ። በጣም ቆንጆ እንጀራ ነው ማለት ነው። እንደዚህ እየጋገራችሁት በእንትናም መጋገር ትችላላችሁ። ይሄ ጆጉም በጆጉም መጋገር ግን እኔ ትንሽ ጋግሬ አንዱን ጋግሬ ያለው ይወፍራል ማለት ነው። ትንሽ ወፈርብኝ ማለት ነው። ውሃ ልጨምርበት። ከጨመራችሁ ደግሞ አን ምን ይሆን ይባላችሁ የእንትና ይሄባችኋል ማለት ነው። አይኑ ይጠፋባችኋል፣ እንጀራም ደግሞ አያምርም። ውሃ እንዳጨመረው መጨመር መጀመሪያ ስታቀጥኑ ነው ብቻ ነው። እንደው አብኩቼ ወንትና ብዬ ነው አቅጥቼ አላስቀመጥኩትም እንደዚሁ አቦካሁትና እሱንም ደግሞ ስ ሞክራለሁ። ግን ሁለት ቀን የሶስት ቀን አታድርጉ። የሶስት ቀን የአንድ ቀን ብቻ ስምንት ሰዓት ብቻ የምታቦኩ እሱን ልጥ ነው ሆዳችሁ ውስጥ ይገባል። በርጫችሁ ልጣችሁ ሆዳችሁ እንትና ይላል እንጂ እንጀራ አይደለም እሱ እሺ። እና እንደዛ እንጀራ እንጀራ ማይልም ደግሞ ስጀመር እንጀራ እንጀራ የማይል ነው። እና ከዛ ልጣችሁን እሽት ታድርጋችሁ ታቦኩታላችሁ ማለት ነው። በወፍራሙ ማለት ነው። እነ ዳቦ የምትጋግሩ ያክል እሺ። ታድርጋችሁ ለሶስት ቀን ታስቀምጡታላችሁ ማለት ነው፣ ለሶስት ቀን። ከዛም በኋላ ታቃጥሙታላችሁ። በጣምም ቀጠን ሳይል በጣም ወፈርም ሳይል ትንሽ ግን ይሄ እንደ እንጀራ ቀላ እና ይበል ትንሽ ወፈር ብላችሁ አስቀምጡት። ኩፍ ሲል አንድ ሰዓት ያክል ከዛም በኋላ መታችሁ እንጀራችሁን ላጥላጥ ላጥላጥ ታርቦታላችሁ። ምክንያት ስትበሉ ራሱ እንዴት አባቱ እንደምጣፍጥ እንዴት አባቱ እንጀራ የኢትዮጵያ ነው እንዴ አለውት የምትሉ ድረስ ነው የዚህ እንጀራው ማለት ነው። በጣም አሪፍ ቆንጆ ሽታ ያለው ወጣችሁ ብቻ ነው ሰርታችሁ እንትና የምትሉት ማለት ነው። እንደዚህ እያደረጋችሁ በመጠበሻችሁ መጋገር ነው እንጀራ። የትም ብዙሩ ብዙሩ የትም እንጀራ ይበላል እንደምሉ ዘፋኙ ማለት ነው። እንጀራ እንግዲህ የትም ሀገር ይበላል ማለት ነው። እንጀራ ይሄን የመሰል እንጀራ ጋግሩ፣ ወፍርም እንኳን ከፈለጋችሁ ነው። ይሄ እንግዲህ ዱቄቱ ይሄ ነው። ዱቄቱን ሁለቱን ነው እኔ የተጠቀምኩት ማለት ነው። ይሄን ዱቄት ተጠቀሙት ማለት ነው። ይህን ዱቄት ነው እኔ የተጠቀምኩት ማለት ነው። ይሄን ዱቄት ደግሞ በደንብ አድርጋችሁ ሁለቱን ዱቄት ነው እኔ የተጠቀምኩት ማለት ነው። አስመሩንም እና ነጩን የተጠቀምኩት ማለት ነው። ይሄን ነጩንም ተጠቅሜያለሁ፣ አስመሩንም ተጠቅሜያለሁ ማለት ነው። ስለዚህ እኔ አንድ አንድ ጆግ ነው የተጠቀምኩት ከዚህ ነጩ አንድ ጆግ ከዛም ደግሞ ይሄ ብቻ ራሱ በጣም ያበድ እንጀራ ነው መሆንላችሁ። ይሄ ራሱ በጣም ቆንጆ እንጀራ ይሆንላችኋል። ግን ያ ይሄ ቢዚ ቢዛዛ ነው የምለው ቢዛዛ የሚለው ገዙ ሌላ ቦታ ማለት የተለያዩት ነው ግን ይሄ ምንድን ነው መሰላችሁ? ስም ልዩነት አለው። ጤፍ ግን ሁሉ አንደኛ ጤፍ ገንፎ ዳቦ ነው የሚሆንላቸው። እሺ ገንፎ ዳቦ ነው የሚሆነው። ስለዚህ ዳቦ ገንፎ ስለሚሆነው እናንተ ይሄን መጠቀም አለባችሁ፣ ይሄን መጠቀም አለባችሁ ማለት ነው። እናንተ ሁለተኛውን ነው መጠቀም አለባቸው። ዱቄት እኔ ብዙ ዱቄት ሞክሬያለሁ፣ ግን አልወጣም እንጀራው ማለት ነው እና ዝም ብሎ እንትራ ላይ አይቼ የስምንት ሰዓት እንትና እንትራዳ እንጀራ ነው። የስምንት 8 ሰዓት ጥዋት ላይ ሰዓት አጣት እና ታስቀምጭና ኩፍ ባለው ትጋግራላችሁ። እሱ ደግሞ ምንድነው መሰላችሁ እንትና እንጀራ ነው የሚሆነው። ይሄ ምንድነው የሚባለው? አይጣፍጥም፣ እውነትን የምንግራችሁ አይጣፍጥም። እና ይሄ ይውላችሁ ይህ አሁን ምን ይመስላል? በጣም ወፍራም ነው። ተመልከቱ። ይህም በጆግ ነው የጋገርኩላችሁ። ይህም በጆግ ስለጋገርኩት በጣም ወፍራም ነው የወላችሁ እና ይወፍራል። ትንሽ በጆግ ማለት ነው እና አይኖም እስከዚህም ነው። ይሄን ያክል እንትን አይልም። ና አሪፍ ነው ግን ኳላም ራሱ እንደ እንትናቸው አያምርም እንደዚህ በእጃችሁ ላይ ገለ ደፍታችሁ ዞር ዞር ዞር ዞር አድርጋችሁ ስትጋግሩ ጋር አይሄድም ማለት ነው። ስለዚህ እንጀራችሁን ይህን ይመስላል። እንደዚህ አድርጋችሁ እንጀራ ከምገዙና ሆዳችን ነፋን የምትሉ ልጆች እንጀራ ይሄ እንደዚህ ሰርታችሁ ሬት እራሳችሁ ቤታችሁ ውስጥ አብቁታችሁ መጋገር ትችላላችሁ። ይኸው እንጀራውን ይህን ይመስላል። እንጀራ ይኸው ሳስ ስስ ነው፣ በጣም ወፍራም አይባልም፣ መካከለኛ ቆንጆ እንጀራ ነው። ስለዚህ ወጣችሁ ሰርታችሁ ነው ግወት፣ ሳልሰራውላችሁ እኔ ዝም ብዬ ነው ያለ ወጥኖ ነው ይዤላችሁ የመጣ። እንግዲህ ወጥ ሰርታችሁ ብሉ። እንጀራውን ካሳያችሁ፣ አመሰግናችሁ አለው ቻናሊንግን ላይክ ስብስክራይ ማድረጋችሁ ግን አትርሱ ማለት ነው። ሼር አድርጉ ለጎደኞቻቸው ላይክ ላይክ አድርጉ። ቪዲዮቼ ማለት ነው ይደርሳችኋል። የምለቀላቸው ነገሮቹ እንድደርስላችሁ ነው ነው። ሊጤም በዚህ ነው ያቦካሁት ማለት እንደዚህ ለወሌጣቸው እንጀራዬን ይህን ይመስላል። አመሰግናለ ባይ